ስድብ ነው የምሰድባችሁ። ካሁን በኋላ ሀይሚን አንድ ሰው መጥቶ አፉን እከፍታሉት ይበል። አንድ ሰው እግዚአብሔርን ነው ምላችሁ። በቃ ከዚህ በኋላችን ልጅ ማን አረባካችሁ? ታረቁ፣ ተው። በዳንኤልም ታረቁ፣ ተቃጠሉ። ሀይ የእድር ኩባያ፣ ሀይ የእድር ኩባያ። በቦሌም በባሌም ብለህ እንግዲህ መቶ ሺህ አስገባን። ሀይሚዬ ውለሽ ግቢ፣ እንጀራ ይውጣልሽ ሀይሚዬ በሀይሚ የተነሳ መቶ ሺ ጠቅ ብለች ገባች። ከሰባ ምናምን ሺ ማርያምን፣ አጅሬዋ ደግሞ ከአስራ ሁለት ሺ ሀያ ምናምን ሺ ገባች፣ ሶሲ ማለት ነው። እድሜ ለሀይሚ ነው ለብሩኬ። እንግዲህ የሀይሚን ጥቅም ማወቅ አለባችሁ። አያቸው አለ። እኔም ለዚህ ነው ቅድምም የሰራሁት ቪዲዮ፣ ጥቅመኛ ናችሁ ለማለት ነው። አንተ አሁን ለሀይሚ አዝነህላት ነው? ለሀይሚ አዝነህላት ነው? ሀይሚን ነው የምትተሻቸው። ሀይሚን ለምን አገባ ይድርዛል እና ገባ። አንተ ሀይሚ መትሽል ምትሸን አንተ ይመለከታል። መጀመሪያ የራስን ፍቅር ያዘት በእናት በቃ እኛ እኮ ይሁላችሁ፣ እኛ አይመለከትንም በእናንተ መሃል። አንተና ሶሲ ታረቃችሁ አልታረቃችሁ አይዶን ኬር እኛ ብቻ ከልጆቹ ተፋቱ ነው የምንላቸው። በቃ ልጆቹ ጋር አትድረሱ፣ አትምቱባቸው። ብሩኬ ለማስታወስ ነው ከብሩኬ ጋር የሰራሹ ልብስ ለብሰሽ የመጣሹ አላት። እሱ ማለት ነው። እሷ ደግሞ አዎ፣ ሽታውን አፍቆኝ ተይ እንጂ ልታችሁም። አንተም ሃይሚን ለጥቅም ነው የፈለካት እሷን። ቡራ ቡራን እንኳን ታፈቅሯለች ሃይሚ ብትፈልግማ ጉድ ነበር። ግን ሃይሚ አትፈልግም አንተን። አሁን እኮ ለቦይ ሃይሚ አዝኖላ መጣ ምናምን ምናምን እንድንለው እኮ ነው። ለዛ እኮ ነው እንደዛ እንዲባል እኮ፣ ለሃይሚ አዝኖላ መጣ በቃ ወይኔ ምናምን። እኛ አንልህም እንደዛ አንልህም። በጨራሽ ልልህም አልችልም። አቶ ዳኒ ዲህ ዳኒ ልበልክ ወይስ አቶ ዳኒ ልበልክ? እኛ ሃይሚን ነብሩ ታርቀው እንዲመጡ ነው። ማንም ሰው መጠቀሚያ እንዲሆኑ አንፈልግም። እኛ አብሶ ሃይሚ መጠቀሚያ እንድትሆን አንፈልግም። ማርያም፣ በጣም ነው የምታሳዝነው ሃይሚ። አሁን አሁን ደግሞ በጣም ልቤን እየበላችሁ መጥች፣ እግዚአብሔርን ነው የምላችሁ። አብሶ ትናንትና ያዩት በቃ ቪዲዮ ላይ ፊቷ ሁሉ ጭር ብሏል። የእኔ እናት ጭር ብላለች ልጅቷ። እድሜ ለእናት ጭር አደረገቻት ፊቷን። እንኳን ደህና ተስማምቷት ወፍራ ነበረ ትንሽ ነገር ሁሉ ጠፍቶ። አሁን ሁሉ ነገር ምስቅልቅል አረጋችሁ መታችሁ፣ በቃ ደህና የነበሩትን ልጆች ሀይ እንደ ፕራንክ እንደው አፈር በበላ በእናታችሁ እውነት አፈር በበላ ፕራንክ እና፣ እኛ ከልጆቹ እንድትርቁ ብቻ ነው የምንፈልገው። ምንም ነገር እኛ የምንፈልገው ነገር የለም። እንዴ እኔ ቆይ መች ነው ሀይሚና ብሩኬ ታርቆ? ኧረ በስማሙኝ እንዴት እንደናፈቁኝ፣ መቤቴን በቃ ታርቆ፣ የድሮ ፍቅራቸው ተመልሶ አብሮ በቃ ይሁን። ሳቅ ይሄ ጸጉር መበተን ይሄ በቃ ኔ እንጃ። እግዚአብሔርን ቤተሰብ ይሄ ሲል እንዴት እንደሚሸከማት ምናምን ሁሉ ነገር የናፈቀኝ በቃ በሀይሚና በብሩኬ ማለት ነው። እናንተ ቢምቢዎች እኮ በቃ ኢትዮጵያ ላይ ቢምቢ ነፍ ቢምቢ ነው ያለው ይሄ ይበላኝ። እናንተ ሰይጣን ይብላውና ይሄማ ይሄ እቺ ቢምቢማ ተልኳላት ተልኳ ከ ከዳኒ ነው መሰለኝ እንድትበላኝ የተላከችው ቪዲዮ እየሰራው ቢንቢ መተንክስ ታደርገኛለች እንዴ? እና ማርያምን ነው ምላችሁ፣ ሀይሚ አሁን ባለችበት እንትን በጣም ነው የምታሳዝነው። በቃ ታሳዝናለች። ሀይሚ ደግሞ በእናታችሁ፣ አንዳንድ ልጆች ሀይሚ የምትናገር ልጆች አላችሁ፣ ተው አትናገሯት። ሀይሚ በጣም በአሁኑ ሰዓት በጣም በጣም በጣም በጣም የሚያሳዝን እንትን ውስጥ ነው ያለችው። እግዚአብሔርን ነው ምላችሁ። እኔ የሆነ ነገርም ስለሰማሁኝ ትንሽም ልክ አይደለችም። ከሌላ ሰው ጋርም ልክ አይደለችም እና ሌላም ነገር ስላለባት በአሁኑ ሰዓት እንደውም ብሩኬ በቃ ሁሉን ነገር ስቶ ከእሷ ጋር መሆን ያለባት እግዚአብሔርን ነው የሚለው። የሆነ ነገር ስለሰማሁ ነው፣ የሆነ ወሬ ስለሰማሁ ነው። ቤተሰብ እና ብቻ እዚህ ጋር አልናገርም። የውስጥ ነገር ስለሆነ፣ የቤተሰብ ነገር ስለሆነ እዚህ ጋር ምንም ነገር አያስፈልግም። እና እባካችሁ በቃ ሀይሚና ብሩኬ እንዲታረቁ ማድረግ ነው የምንፈልገው እኛ። እውነቴን ነው የምናገረው ሀይሚ በጣም በጣም ነው የምታሳዝነው። አንጀት ነው የምትበለው። እግዚአብሔርን ነው ማንኛውም ሰው እየተጠቀመባት ነው የሚሄደው። ማንኛውም ሰው ሰብስክራይቡን እያሳደገባት ነው የሚሄደው። እውነት በጣም ነው የምታሳዝነኝ እንጂ ማንም ምናምን በቃ። ከዚህ በኋላ ማርያምን ሀይሚ እናግራለሁ ብሎ የመጣ ሰው እግዚአብሔር ነው ያልፋቸውም። በቃ እኔ እሳደባለሁ፣ ተሳዳቢ አታርጉኝ። በቃ እኔ እሰድባችኋለሁ። መጥፎ መጥፎ ስድብ ነው የምሰድባችሁ ካሁን በኋላ ሀይሚን አንድ ሰው መጥቶ አፉን ከፍታሉ ይበል። አንድ ሰው እግዚአብሔርን ነው የምላችሁ በቃ። ከዚህ በኋላችን ልጅ ማንም ሰው እንዲናገር አንፈልግም። እንዴ ተዋት በቃ። በጣም ነው የምታሳዝነው። እውነት ነው የምናገረው። ብሩክም ከሆንክ በቃ ተው በቃ አንተ፣ እስቲ ሰበር በል አንተ። በቃ እንዴ አንዳንድም እኮ ወንድ ልጅ እኮ ሰበር ይላል። ሰበር በል ብራዬ። ምንም በቃ ነግር ያለው ባለፈውም ነግር ያለው እስኪ የሆነ ሰፕራይዝ አድርጋት ብያሃለሁ። እስቲ ይህን ስ ቪዲዮ ላይክ ላይክ እያደረጋችሁ አድሩስልን። እስቲ ሰፕራይዝ አድርጋት እስኪ እንግዲህ ሰርፕራይዝ እኮ ታረጋል። ምንድን ነው ችግር? ካሁን ሰርፕራይዝ ማታረጋት ለምንድን ነው ንኮ ነግር ያለውኮ ሲይት ይዛናሽን ዴ ማርያም፣ ሰርፕራይዝ አርጋት በቃ። አንተ ምን ሸይ ነው አንተ አይገባህም እንዴ ሙድ? በቃ የሴት ልጅ ሙድ መግባት እኮ አለበት። እኔ ጥፋተኛ ነኝ እያልኩ አይደለም ጥፋተኛ አይደለም። ቡራዬ አንበሳ ነ ጀግና ነ። ሀይሚን ተወዳት አለ ታፈቅራት አለ በቃ ታከብራት አለ በጣም ብዙ ልዩና ልዩ አሰጣት ነው። አሁን ግን ምነካክ ነካክ ምንድነው አይነን ያስጨፈነው አይነን የያዘው ምንድነው ምንድነው? እቺ ሶሲ ከመጣሽ ጀምሮ በቃ እኔ ምንም ሰርፕራይዙም ጠፋብህ መሰለኝ አላቅም? እቺ ሶሲ አላቅም ምን እንዳደረገችበት ልጁ ላይ እውነት? በጣም ነው የገረመኝ። እግዚአብሔር ነው የምላቸው በቃ እንደ ቀላል እኮ ነው እኮ። እኛ ሴቶች እኮ ትንሽ ነገር ነው የሚበቃን። ሶሲ በቃ ከዚህ በኋላ እውነት እንዳመጭ በቃ እኔ እኔ በቃ ከዚህ በኋላ ምንም እኔ እንጃ እኔ ከብሩኬ ጋር ከአሁን በኋላ ከምጥሽ ግን ማንም ማንንም አልፋተም። እኔ ሀይሚን አትንኳት። በቃ ከዚህ በኋላ እኔ ሀይሚን እኔ በቃ ተዋት። እኔ ብዙ ነገር ስለሰማው ተዋት፣ በቃ ማርያምን ተዋት። በጣም ነው የምታሳዝነው። ብሩኬ ተው፣ በእናትህ ተው እላት ያያዛት በቃ ተው። በእናትህ ትወድሃለች፣ ብሩኬ ታፈቅርሃለች። ከአንተ ካንተ ውጪ ማንም ወንድ አትፈልግም እሷ ንዴት ነው እንደዚህ የሚያደርጋት፣ እንጂ እኮ ምንም ነገር ትናንትና አላየም። ስስም እንኳን እንደዚህ ስስም በፊቷ መመልከት ትችል ነበረ፣ ምን ያህል እንደተናደደች ምን ያህል እንደ ፊቷ ላይ አስታውቅ ነበረ። እውነቴን ነው የምናገረው፣ ፊቷ ላይ አስታውቅ ነበረ። ግን ለምን በቃ ብሩኪ ያልተረዳኸው? ለምን ለምን በቃ እሷ በቃ ቅናት አለባት። ሀይሚ ትቀናለች፣ ትወዳለች፣ ታፈቅራለች። ማንም ሰው አንተን እንዲጋራት አትፈልግም። ማንም ሰው ማንም ሰው መጥቶ እንተ እንዲጋራት አትፈልግም። ሀይሚ ስለምትወድ ነው በቃ። ይሄ ደግሞ አንተ መግባት አለብን። ከሞ ደግሞ ሴት ልጅ ቶሎ አትሸነፍም፣ ታውቃለህ ወንድ ልጅ ነው ቶሎ የሚሸነፈው ወንድ ልጅ ነው የሚሸነፈው ወንድ ልጅ ነው የሚሸነፈው። በቃ ተሸነፍላት እስቲ እስቲ ተሸነፈ። እኛም በቃ እኛም ደስ ይበለን እስቲ፣ ታርቃችሁ እንደ ድሯችሁ ጸጉሯን እየጎተትካት እያዘልካት ያ ፍቅር ያ ነገር አብሮ እንዲመጣ በእናት ቡራዬ፣ እባካችሁም ቪዲዮ በእናታችሁ፣ እንዶ በማርያም ላይ ካርጋችሁ ለብሩክ አድርሱልኝ። ስቲ ትንሽ አንተ በቃ አንተ ሰበር በልላት። በእናት ብሩክ እንዶ በመብሄ እንዶ በምትወዳት እንዶ በኪዳነ ምሕረት አንተ ሰበር በልላት። በቃ አንተ ሂድ፣ አንተ ታረቃት በእናት ዋካችሁ ዋካችሁ ዋካችሁ አድርሱልኝን። ይጨነቀ ማርያም የሁለቱ ነገር ይጨንቃል፣ በቃ በጣም ነው የሚጨንቀው። እነዚህ ጌት የመጡ አላቅ እኔ እናንተ ታረቃችሁ አልታረቃችሁ፣ ፈሳሞች አይመለከተኝም። ሽንጣሞች አ አይመለከትኝ ስለ እናንተ በቅ። እናንተ ትታረቃላችሁ በወሌም በባሌም፣ እኛ ብቻ እና ሀይሚና ታርቆ ይምጡና እኛ እንገላገል። በቃ እናንተንም እንፋታቸዋለን። እውነት ነው የምናገረው፣ እግዚአብሔርን ነው የምላችሁ በቃ አሁን ሀይሚ ያለች ደረጃ ታቃላችሁ። ብሩኬ ያለበትን ነገር ታቃላችሁ። በጣም አሳዛኝ ነገር ነው ያሉት። ብቻ ሁለቱም ሁለቱም ያሳዝናሉ። ቡራዬም ያሳዝናል፣ ሀይሚም ታሳዝናለች። ሁለቱም በቃ እንጃ። እኔ አንጀቴን በልቶ ሊገሉኝ ነው፣ እግዚአብሔር ነው የምላችሁ። ባካችሁ ታረቁ! ኧረ ባካችሁ ታረቁ! ተው በመዳኔ ለም ታረቁ! ኡፍ ተቃጠልን፣ ማርያምን ተቃጠልን። ለማንኛውም ቪዲዮ በደምብ ላይክ ላይክ ላይክ አድርጋችሁ አድርሱልኝ፣ ለብሩኬ ባካችሁን በቃ ማርያምን